ሀገራችን ኢትዮጵያ በህክምናው ዘርፍ ዓለም የደረሰበት ደረጃ ለመድረስ የተለያዩ ስራዎችን እየሰራች ትገኛለች። አሁን አሁን በሀገር ውስጥ አይሰጡም ይባሉ የነበሩ ህክምናዎች እዚሁ ሀገር ውስጥ እየተሰጡ እንደሆነ እየተመለከትን እንገኛለን። በሀገራችን የመጀመሪያ የሆነው መነጽርን የሚያስቀር የሪፍራክቲቭ ሌዘር አይ ሰርጀሪ መጀመሩን ሰምተን እዚህ ስዩም ልዩ የአይን ህክምና ተገኝተናል። ሪፍራክቲቭ አይ ሰርጀሪ ማለት በአይን ህክምናው አንድ ስቴፕ ወደፊት የመጣ ቴክኖሎጂ ነው። መነጽርን የሚያስቀር መነጽር የሚያደርጉ ሰዎች የርቀት የቅርብ እንዲሁም አስቲግማቲዝም ችግር ያላቸውን ሰዎች መነጽራቸውን ለማስቀረት አንዳንድ ሰው ለምሳሌ መነጽር ሲያደርግ ኮምፈርተብል ያልሆነ ሰው አለ። ያንን ለማስቀረት የመጣ ከእጅ ንክኪን እጅ ንክኪ ውስጥ የሌለ በሌዘር የሚሰራ መስታወቷ ላይ ኮርኒያ ነው ምንላትኛ፣ እሱ ላይ የሚሰራ ሰር ህክምና ነው። አንዱ የሀገራችን ቴክኖሎጂ ማደግ፣ በህክምናው ዙሪያ ቴክኖሎጂ ማደግ የሚያሳየው አንደኛው ነገር ይህ ሰርጃሪ ነው። ምክንያቱም ከአሁን በፊት አልነበረም። ብዙ ነገሮችንም አስቀርቷል። ብዙ ድካሞችን፣ ሰዎች ሳይፈልጉ መነጽር የሚያደርጉ የነበሩትም አሁን እሱን ነገር በፈለጉበት ሰዓት በማንኛውም ታይም መጥተው ይህን ሰርጀሪ አድርገው ያን ነገር ማስቀረት ይችላሉ። ከዚህ በፊት የምጠቀመው የመነጽር ቁጥር አራት ነጥብ አምስት ነበረ። መነጽር ማድረግ ከባድ ነው። የተጠቀሙትም ለሶስት አመት ነበር እና ከባድ ነበረ በመነጽር ሁኔታ እያለው። ሪፍራክቲቭ ሌዘር ሰርጀሪ ግን ከተሰራው በኋላ የበለጠ ማየት ጀምር ያለው። ማየቱ ብቻ ሳይሆን አይሌሌ ትልቅ ለውጥ አይችበታለሁ ኦልሞስት አስር አመት ያክል መነጽር ተጠቅም ያለው። ከዛም አልፎ በመነጽር ሆኖ በጣም የማይመቹ ነገሮች አሉት። ያው ሴት ምንም እንደመሆናችን መጠን ያው ኪችን ውስጥም ያለው ነገር አለ፣ እንደገና ሶሻል ላይፍ አለ። የተለያየ ቦታ ሲኬድ አንዳንዴ አንዴ ያለ መነጽር መሄድ ትፈልጊና ግን ያ ነገር በመሆኑ የሆነ ባይሆን ኖሮ ብለሽ የምትመርጨው አለ ከዛ ከዛ አንጻር ቤት ውስጥ ደግሞ ስታበስ የሚሆ ነገር ሲሆንም እንፋሎት የሚይዘው ነገር አለ። ያ ያ ሲሆን በመኖሩ ትንሽ ዲስኮምፎርት አለው ላይፍ ላይ። ከዚህ በፊት ይሄ ህክምና በተለያዩ የውጭ ሀገር ይሰጣል። እኛ ሀገር አሁን የመጀመሪያ ነው የገባው። ህክምናው ከ15 ደቂቃ በላይ አይፈጅም። አገራችን ደግሞ መሰራት ከጀመረ ጀምሮ ጥሩ ውጤት አለው። እይታቸው ጥሩ ነው። በመነጽር የሚያዩትን እይታ ያለ መነጽር እንዲያዩ ይደረጋል። ያው የመጀመሪያዎቹ ሳምንታት ወራት እንትን ይፈልጋል ክትትልና፣ ይሄ ከዋና ከፀሐይ ብርሃን መከላከል እንዲከላከሉ ጥቁር መነጽር እንዲያደርጉ እንመርጣለን። ድርቀት የሚያመጣቸው ነገሮች አሉ። ለሱ ለሱ መድኃኒት ይሰጣል። በተረፈ ግን ውጤታማነቱን በተመለከተ እስካሁን በተሰሩት ምንም ዳውት የለንም። ጥሩ ነው ውጤቱ። የሪፍራክቲቭ ሌዘር ሰርጀሪ ለማንኛውም ሰው የሚሰጥ እንዳልሆነ ባለሙያዎች ነግረውኛል። ወይም ደግሞ ዝም ብሎ የሚሰጥ አይደለም። ሰዎች ሕክምናውን ወይም አገልግሎቱን ለማግኘት ወደዚህ ሲመጡ የተለያዩ የሕክምና ምርመራ ይደረግላቸዋል። በተለይ ደግሞ የዓይናቸው የሌንስ ውፍረት እና መሳሳቱ ምን ያህል ነው፣ ተጓዳኝ በሽታዎች አሉባቸው የሚለው ታይቶ ነው እንግዲህ ህክምና የሚደረገው። ይሄ ሌዘር ህክምና ለሁሉም ሰው አይደለም፣ በነኚህ ምርመራዎች አልፎ ብቁ ነው ለሚባለው ማለት ነው። ለምሳሌ አሁን የርቀት የማየት ችግር፣ የቅርብ የማየት ችግር፣ አስቲግማቲዝም እንለዋለን ያ ቁጥር አላቸው። ቁጥሩ ውስን ነው። አሁን ለምሳሌ እስካሁን ባለው ሁኔታ እስከ ሰባት ማይነስ ኔጌቲቭ ድረስ ነው የሚሰራው። ስለዚህ እዛ ውስጥ ነው ወይ እንደገና ደግሞ መስታወቱ ይሄ ኮርኒያል ቶፖግራፊ የምንለው ታችም ይመረመራለን። ኮርኒያል ቶፖግራፊ የምንለው እሱ ይመረመራል፣ ብቁ ናቸው ወይ አይደሉም ወይ ብለን ከሌዘር ሰርጀሪ በፊት ቅድመ ምርመራ የምንላቸውን። ያ የሚጠቅመን ለምንድን ነው ይሄ አይን ለዚህ ሰርጀሪ ብቁ ነው አይደለም የሚለውን ለመወሰን በጣም ወሳኝ ነው። እነሱ ሳይመረመሩ ወደዚህኛው ሰርጀሪ መምጣት አይቻል። ተጓዳኝ በሽታዎች ሬቲና ላይ የስኳር በሽተኛ፣ ደም ግፊት ሬቲናቸው ላይ ችግር ያላቸው ቁጥራቸው በጣም ከፍ ያለ እነኝነኝ ለመሰራት ያስቸግራል። እንደገና ደግሞ ኮርኒያ ምንላት አለች ይች መስተዋቷ የእሷም ውፍረቷ ወሳኝ ነው። ለዛ ነው እነኛ ምርመራዎች የሚያስፈልጉ ከሰርጀሪ በፊት በአካባቢም ሆነ ከርቀት ማየት አልችልም የነበረው ከሰርጀሪ በኋላ ግን የበለጠ ማየት ጀምራለሁ። መጥቼም ቼክ ሳረግ እና እንደዚህ አይነት ነገር ስራ ይሰራል ሲባል ምንም አላገራገርኩ ወዲያው ነው እሺ ብዬ ፕሮሰሱን የጀመርኩት ማለት ነው። ከዛ ፋይናል ቼክ የሚያደርገውም ዶክተር መጥቶ ቼክ አድርጎኝ ይሰራል፣ ምንም ችግር የለውም ሲባል በቃ ደስተኛ ሆኜ ወደ ፕሮሲጀሩ ገባው ማለት ነው። ከዛም በኋላ ተሰራ፣ ፕሮግረሱም ጥሩ ነው። አሁንም ያለሁበት ሁኔታ ጥሩ ነው። ኦልሞስት ከተሰራን አንድ ወር ሆኖኛል። ታካሚው ለሪፍራክቲቭ ሌዘር አይ ሰርጀሪ ብቁ የሚያደርገውን የተለያዩ ምርመራዎች ከተደረጉለት በኋላ ብቁ መሆኑ ሲረጋገጥ እዚህ ይመጣና በዚህ ማሽን በ15 ደቂቃ ውስጥ ህክምናውን የሚያገኝ ነው የሚሆነው። አሁን ላይ ይህ ማሽን ሀገር ውስጥ ገብቶ የህክምና አገልግሎቱን መስጠቱ የውጭ ምንዛሬን ከማስቀረት አንጻር እንዲሁም ደግሞ ሀገራችን ዘመናዊ የሆኑ የህክምና አገልግሎቶች እንዲኖሯት ከማድረግ አንጻር ትልቅ አስተዋጽኦ እያበረከተም ይገኛል።